እዚህ ኦርቶዶክስ ናቸው አንድ ላይ ነው ግን ምን በላው እነሱ ፍጡር ሲያፈጥሩ ለእኛ በሳህን አድርጎ መጥተው እኛ የሆን ነገር ሲሰራ እኛ ቤት በሳህን አድርገን ወስደን ነው አሁንም ቢሆን ድረስ ማለት ነው። ግን መጀመሪያ ወደ ነገር ሳልገባ በፊት አንድ ነገር ልንገራችሁ ቤተሰብ፣ በጣም ልቤ ያዘነበትን ያስለቀሰኝን ማርያምን ነው ምላችሁ። ማታም እያየው አለቅሳለሁ። በጣም ነው ማዝ ነው። ምን መሰላችሁ የሚያሳዝነኝ እኛ ኢትዮጵያውያኖች በዘር እየተባላን ያለ ነው ከዘር ደግሞ አልፎ በሀይማኖት የሀይማኖት ነገር ደግሞ ቶሎ አይበርድም ሙስሊሞች ከኦርቶዶክስ ጋር ኦርቶዶክሶች ከሙስሊም ጋር ተዋህደን ያደግን ልጆች ነን አብረን እየበላን አብረን እየጠጣን ያደግን ልጆች ነን አሁን መጥፎ ነገር ሳይ በጣም ነዝ። እኛ አሁን ጎረቤቶቻችን ሙስሊም ናቸው እንዳለ እኛ በዚህም በዚህ ሙስሊም ናቸው፣ እዚህ ኦርቶዶክስ ናቸው፣ አንድ ላይ ነው። ግን ምንበለው እነሱ ፍጡር ሲያፈጥሩ ለእኛ በሳህን አድርጎ አምጥተው፣ እኛ የሆነ ነገር ሲሰራ እኛ ቤት ይሆን በሳህን አድርገን ወስደን ነው አሁንም ቢሆን ድረስ ማለት ነው። ግን በአሁን ሳ የምናየው ነገር በጣም በቃ ሆዳችን እንዲሸካከር እያደረጉን ያሉት እኔ በጣም እያዘንኩን ያሉት በእንደዚህ ነገር አሁን ጾም ጸሎት ነው። የጾም ጊዜ ነው። የሙስሊሞቹም የጾም ጊዜ ነው። የመጸለያ ጊዜ ነው የኦርቶዶክሶችም። እንዛ ግን አሁን ከኛ አፍ ላይ የሚወጣው በጣም የሚያስጠላ በአሁን ሰዓት የጸሎት ሰዓት ሲሆን ግን ማንም ይጸል የለም ሁሉም የሚሳደብ ብቻ ነው። በኦርቶዶክሱ የሚሳደብ ብቻ ነው። በእንትንም በሙስሊም የሚሳደብ ብቻ ነው ያለው። ምንም በቃ በጣም ነው የሚያሳዝነው ቤተሰብ። እኔ በጣም ነው እያዘንኩ ያለሁት በአሁን ሰዓት እግዚአብሔርን ነው ምላችሁ። እንደዚህ መሆኑ በጣም ያሳዝናል። በሃይማኖት በእንደዚህ በእንትን ብቻ እግዚአብሔር ሰላሙን ነው አውርድልን ነው ምለው። በጣም ያሳዝናል እና ወዶቼ፣ በጣም ይቅርታ፣ ግዴታ ነው ይህን ነገር መናገር አለብን። ሰላሙን እንዲወርድልን መጸለይ እንዳለብን ነው ሁሌ፣ የራሳችን ነገር ብቻ ሳይሆን ስለ ሀገራችንም የሚደረገውን ነገር መጸለይ አለብን ለማለት ነው እና ይቅርታ፣ እችን ነገር ላስተላለፍ ብዬ ነው በዚህ አጋጣሚ እንግዲህ ትናንትና ደሞ አይታቸዋል። የነ ቡርኬንም በጣም ደስ የሚል ነበረ። እንትናም በጣም አሳዝኖኛል። ቢኒ የነሱ ቢኒ ነው የሚባለው ስሙ። አዎ ሽኝት ላይ በጣም የሚያሳዝን ሽኝት ነበረ። ቪዲዮን ሳይ ነበረ ቲክቶክ ላይ የለቀቀ ነበረ። በጣም ለሀይሚና፣ ለብሩኬ የሚገርም ስጦታን የሰጣቸው ግን በሙዚቃ ስለሆነ ኮፒራይት ጠይቀኛል። ትናንትናም ኮፒራይት ጠይቆልኝ የሆነ ቪዲዮ አጠፋሁኝ። እና ኮፒራይት ስለሚጠይቀኝ ያሳያችሁ ነበረ። በጣም ያሳዝናል። ሰው የሚገርማችሁ ነገር ለምን ሁለት ቀን አይሆንም አብራችሁ ከሆናችሁ ስትለያዩ በጣም ነው የምትረበሹት። በጣም ነበር እነ ብሩኬ የተረበሸው። ብሩኬ በጣም ተረብሾ ነበረ። ሀይሚዬም ተረብሻ ነበረ። ልጁም እንደዛው በጣም እንጃ። ሰቻው ሲባባሉ ራሱ የሆነ ነገር የሆነ ስሜት ላይ ነበሩ። በጣም ያሳዝኑ ነበር። እኔ ውስጤ ነው የበሉኝ። እኔ እንጃ በቃ ከሰው ጋብሶ። እናንተ ማርያምን ነው ምላችሁ። እንደው ከመዳም እንደው ነው ልንገራችሁና፣ መዳም ቤት እንኳን እየሰራችሁ ከልጆቻቸው እንኳን ስለምትወዷቸው እነሱን እንኳን ባንወዳቸው እንወዳለን። ሰው ግን ልጆቻቸው እንኳን መለየት በጣም ነው የሚከብደን። አይደለም ብዙ አመት ቆይታቸው እንኳን ስትለዩ እንድ የሚከብደው እነዚህ አሁን ከአምስት ቀን በላይ ነው የቆዩት ወይ ከሰባት ቀን በላይ ነው የቆዩት። ግን በቃ ውስጣቸው በጣም ነው የተንሰፈሰፈው ሲለያዩ ስጦታ ተሰጣጥተዋል አይቸዋለሁ፣ በቲክቶክ ላይ ማለት ነው። እና ቢኒ በጣም ያሳዝን ነበረ፣ አይኑ ቁልጭ ቁልጭ እያለ ቡርኬ ደግሞ በጣም የሚገርም የሚገርም የሚገርም ቪዲዮን ያየው ቲክቶክ ላይ ሀይሚን ቅፍ አድርጓት እንዲ ያደረጋት። በጣም በቃ እኔ እንጃ በጣም አሪፍ ጊዜ ነበር ያሳለፉት። የሚያሳዝንም ጊዜ ነው። የሀይሚ ሞባይልም ጠፍቶ ብዙ ስሜታዊ ሆኖ ነበሩ። በጣም ተጨንቆ ነበሩ። እኔ እንጃ በቃ የሆነ ጭንቅ ሰዓት ላይ ነበሩ የሆነ ሰዓት ላይ ማለት ነው። እና በሰላም ገብተዋል ሀገራቸው፣ እግዚአብሔር ይመስገን በሰላም እንደገቡ አይተናል። እግዚአብሔር የተመሰገነ ይሁን። ሁሉ ነገር አልፎ መግባታቸው ራሱ ትልቅ ነገር ነው። ብዙ ነገር አይተዋል፣ ብዙ አዳዲስ ነገሮችን አይተዋል፣ እኛንም አሳይተውናል። ብሩኬም ስራውን በደንብ አርጎ ሰርቷል። እዚህም እዚያም እየሆንኩኝ ቢዚ ነበርኩኝ፣ በጣም እየሰራው ነበር ብሏል። እግዚአብሔር አሁንም ያሳካል። ሀይሚ ራሱ ጎንህ ላይ በመሆኗ ትልቅ ነገር ነው። ሀይሚ ከአንተ ጋብራም በመሄዷ ለአንተም ትልቅ ነገር እንደሰራችል ነው። ለምን እሷ ታግዛለች፣ ወይ ደክሞህ ሲመጣ አንተን ለማስደሰት ትሯራጣለች። ይኔ ቆንጆ እና ሀይሚ ራሱ ከአንተ ጎን መሆኗ ትልቅ ነገር ነው። እንኳንም ይዛሀት ርክ ነበር እሷም ለች አንተም ትጸጥት ነበረ። ግን ቢያንስ አብራችሁ ስለሄዳችሁ ሁለታችሁም ስራችሁን ሰርታችሁ መምጣታችሁ ትልቅ ነገር ነው ቢኒ። እኔ እንጃ ለን ላንተ ቃላት የለንም። በጣም ነው የምንወድህ። እኔ ትላንትና ማርያም በጣም በቃ እኔ እንጃ ሆን ነው እንዲህ ወዲህ ያለው። ሲለያዩ ማለት ነው፣ በቃ ሲለያዩ በጣም ነበር የሚያሳዝኑት። ማርያምን በጣም በቃ ሀይሚ እንዴት እንዳቀፋት ብሩኬ እንዴት እንዳቀፈው በቃ በጣም ያሳዝን ነበረ። ይ ሰው ሲላይ በጣም ነው የሚደብረው። እግዚአብሔር ነው ምላችሁና፣ ከዚህ በኋላም ከዚህ በኋላ ወንድምና እህት ናቸው እንጂ እንደዚህ ጓድኝ ሰው ወንድምና እህት ነው። በደንብ የተንከባከባቸው ነት። እኔ እንጃ በስማም፣ ደስ ሲል ነበረ። ትናንትና ሲለቀቅ ቲክቶክ ላይ በጣም ብዙ ብዙ ቪዲዮ ሲለቀቁ ነበረ። እኛ ላየናቸው ቪዲዮ እየተለቀቁ ነበረ፣ አይቻቸኋለሁ። በጣም ደስ ሲል ነበረ፣ ሁሉ ነገር ውብ ነበረ። ብሩኬን ብዙ መስዋዕትነት ለሀይሚዬ አድርጎላታል። ሃይሚዬም እንደዛው እውነቴን ነው ምለው። በቃ እንደዚህ ነው። አይ እግዚአብሔር አይለያችሁ፣ ምቀኛችሁን ያንሳላችሁ። እናንተ ላይ ምቀኛ ለምቀኛውን ያንሳላችሁ ነው ምለው። ቤተሰብዬ፣ እንግዲህ አዲስ ነገር ካለ እንከሰታለን። እንግዲህ በተረፈ ወዳችኋለሁ፣ አከብራችኋለሁ። ለሀገራችሁ ጸልዩ ነት ጸልዩላችሁም። በሃይማኖታችሁ በዲናችሁ ጸልዩ ነው ምለው። ወዳችኋለሁ። ቻው ቤተሰብ።